ዘፋኞች እንኳ እንዲሁ ራቅ ብለው ከቆዩ ብዙ በሰው ፊት ብዙ ጊዜ እንዲሁ አንድ አንድ ዓመት ምናምን ከቆዩ ከሌሉ ምን ነው እንትናዬ ጠፋሽሳ፣ እንዴት ነው፣ ህዝቡ ካንቺ ምን ይጠብቃል ሲባሉ ምንድ ነው የሚሉ፣ እግዚአብሔር ይረዳኛል፣ በቅርቡ አንድ ዘፈን እንለቃለሁ አይሉም። ጭራሽ ጭራሽ እግዚአብሔር ሊረዳት ህዝቡ ወዴት ነው እየወሰድ ነው ያለን ወሬት እየወሰድነው ነው። ዘፋኝነትን እንዴት እንከልክለው? እግዚአብሔር ረዳኝ ብላ ባመጣችው ዘፈን ላይ እንዴት አርጋ ትወቀሳለህ? የንሳ አባት አለ። አዎ ምንም ያደርጉ ይጸልዩላት። በቀርቡ አንድ ስራ እየሰራ ነው አባቴ እንዲው ይጸልዩልኝ። አይዞሽ የኔ ልጅ አይዞሽ ብለው ጸበል ይረጫሏ። በጣም ጉዳቸው እኮ ብዙ ነው። የሴት አዳሪ አልጋ ጸበል የሚረጩ ካህናት ያሉበት ምድር ላይ ነው እኮ ያለ። ነው እናንተ ከእግዚአብሔር ቃል ጋር የተፋቱ ለእግዚአብሔር ቃል እንግዳ የሆኑ ለመጽሐፍ ቅዱስ እንግዳ የሆኑ በሰኔ ጎልጎታና በውዳሴ ማርያም የተካኑ ውዳሴ ማርያምና ገድላትን በማንበብ ብቻ የተካኑ መጽሐፍ ቅዱስ ሲባል ፈልገው ማያገኝ ፈልገው ማያገኝ ፊልጵስዩስ አንደኛ ዮሐንስ አንብቡ ብትላቸው ገና ከዘፍጥረት የሚጀምሩ ከዘፍጥረት የሚጀምሩ ኤፌሶን ያንብቡ ሲባል እንዲህ ማውጫውን ፈልገው ነው። እነዚህ ናቸው ካህናት። ተራ ሰንበት ተማሪዎች እንኳ አልፈዋቸው ሄደዋል። ግን ደግሞ ለራሳቸው መካሪ የሚያስፈልጋቸው፣ ግን ደግሞ መካሪ አባት ሆነው አባት ሆነው ደግሞ ይገለጣል። ምን ይደረግ አባቴ እንዲው ሴተኛ አዳሪዎች እንኳ አባቴ ሰሙኑን በቃ ምንም ምን እንደሆነ እኔ አላቅም፣ የቤት ክራይም መክፈል አልቻልኩም። አባቴ ምንም በቃ ወንድ የሚባል ነገር ጠፋ። ችግሩ ይሁን ምን ይሁን እኔ አላቅም። አባ እንግዲህ ምንድን ነው ወይ ጸበል ይርጩልኝ። አይዞሽ የነልኝ ብለ ይሄዳል። ጸበሉን ይረጫል። ድርሳነ ሚካኤሉን ደግሞ ጸበሉን ይረጫል። ከዚያስ አንድ ወንድ ዝው ብሎ ከገባ እሳ ሚካኤል አባት የረዳኝ ትላለች። የዝሙቱ ተባባሪ ልታደርገው ሚካኤል አባት የረዳኝ ብላ ሻማ ትለኩሳለች። ቀኑ ማርያም ከሆነችስ? እመቤት የረዳችኝ ቀኑን እያሳከከች ይህ አይደለ። የሆነ ሰው እግዚአብሔር አዳነኝ እኮ አይልም ከመኪና አደጋ የተረፈ ሰው ቢኖር መቼ፣ ቀኑ ምንድን ነው? ዛሬ ምንድን ነው? ቂርቆስ። ቂርቆስ አባቴ የረዳኝ፣ እንኳን ቂርቆስ አወጣ። ሌላው ሰው የእግዚአብሔር ስራ ታዲያ። መቼ ነው መቼ ነው እግዚአብሔር ረዳኝ የምንለው? የሞተ ሰው ቢኖር አያችሁ፣ መኪና እንዲሁ ተጋጭቶ የሆነ ነገር እንዲሁ ሰዎች ቢሞቱ፣ የሆነ ሰዎች ደግሞ ቢቆስሉ፣ ለቆሰሉ ሰዎች የእግዚአብሔር ነገር እንግዲህ፣ እግዚአብሔር ምሕረቱን ያምጣልህ፣ አይዞህ እንግዲህ። የዳኑ ሰዎች ደግሞ ቄርቆስ እንኳን ረዳህ፣ በሚካኤል ዛሬ የዳን ኩባት ቀን ብሎ ሚካኤልን ይዘክራል። መቼ ነው እግዚአብሔር ረዳኝ የሚል ህዝባችን ቀንን እየቆጠረ ቀናትን እያሰላ ስሙም በዚያው ገብረ ተክለ ሃይማኖት ወልደ ተክለ ሃይማኖት እየተባለ በስላሴ ስም እየተጠመቀ ግን ገብረ ተክለ ሃይማኖት ሁለተ ተክለአይማን አመተ ተክለአይማን። ኧረ ጉዳችን ብዙ ነው። ስለዚህ ይህ ትክክለኛ ቤዛ ክርስቶስ ብቻ ነው። ሰዎች ቤዛ ተብለዋል? አዎ ተብለዋል። ማርያም ተብላለች? አልተባለችም። ከሐዋርያት በላይ እኛ እንበልጣለን? አብራ የነበረችው መውጣት መግባቷን ሁሉ ሲያዩ የነበሩ ሐዋርያት ለምን አንድ ምዕራፍ አልጻፉላትም? አራት መቶ አራት ተአምረ ማርያም ከምትጽፍላት አንተ ጳውሎስ ለምን አልጻፈም? ጴጥሮስ ለምን አልጻፈም? ለምን አልጻፈላትም ታዲያ? ዮሐንስ ወደ ቤት እነኋት እናትህ ተብሎ ወደ ቤቱ ወሰዳት ነው የሚለው። በቤቱ ላይ ተቀመጠች አይደል? ሰባት መጽሐፍትን ጻፈ፣ ሦስት መልእክታትን፣ አምስት ዮሐንስ ራእይን፣ ዮሐንስ ወንጌልን ሲጽፍ አንዲት ብጣሽ ወረቀት ለምንድ ነው ያልጻፈላት ለማርያም? እቤቱ እየዋለች እቤቱ እያደረች እሱ ጋር እየኖረች የእሷ ሕይወት አይተው እንኳ ያላት ነገር እንዲው እንዲህ እንዲህ ነው ብሎ አይጽፍልንም ነበር አይደለማ። ሊጻፍ የሚገባው ሊከብር የሚገባው ክርስቶስ ብቻ ስለሆነ ምክንያቱስ ለማዳን የመጣ እርሱ ብቻ ነው። ከእርሱ በቀር ሰውን ለማዳን ሰው የሆነ የለም። ከክርስቶስ በቀር የምስራች ሊናገር የተወለደ የለም። ከኢየሱስ ክርስቶስ በቀር ንጉሥ ሆኖ የተወለደ የለም። ሰብአ ሰገል ምን ምናሉ? አይቴ ያህሎ ዘተወልደ ንጉሥ አይሁድ የተወለደው የአይሁድ ንጉሥ ወዴት አለ? ማን ነው ንጉሥ ሆኖ የተወለደ ከክርስቶስ በቀር ጌታ ሆኖ የተወለደ ከክርስቶስ በቀር ማናለ ሰውም አምላክም የሆነ ማናለ ከእርሱ በቀር ለማዳን የተወለደ ከእርሱ በቀር ማናለ ተቀብቶ የተወለደስ ማናለ ኢሳይያስ ምዕራፍ ስልሳ አንድ ላይ እስኪ እግዚአብሔር ቀብቶኛል አለ ማነው የተቀባ ኢሳያስ ማነው የተቀባ ሙሴ ማን ነው? አብርሃም? ምንም ምንም የለም። ባይድ የሆነ ትምህርት ነው የወረሰን። ባይድ ነገር ሁሉ ነገር እዚህ ዝክር ዝክር የሚወዱ ካህናት የፈጠሩት ትምህርት። በስማቸው ያበላ ያጠጣ እያለ ጠላ የተጠመቀውን ጠላ እየባረከ ዳቦ እየቆረሰ ክህነቱ ዳቦ ለመቁረስና የዳን ጠላ ለማስከፈት የሆነ ክህነት እስኪመስል ድረስ በጣም የሚያሳዝን ነገር ነው ያለንበት ነገር ወገኖቼ በጣም እዚህ ያላችሁ በሙሉ ሶስት ሺህ ሰው አላችሁ ሶስት ሺህ ሁለት መቶ እስኪ ልብ ብላችሁ ስሙ የሙሴ ዝክር አለ እንዴ የአብርሃም ዝክር አለ እንዴ የሙሴ ታቦት አለ እንዴ የት አለን የኤልያስ ታቦት የታለ? የኤልሳዕ ታቦት የታለ? የኢሳይያስ ታቦት የታለ? የዳንኤል ታቦት የታለ? የኤርምያስ ታቦት ታዲያ የት አለ? ጻድቃን ሰማዕታት የታለ? እዚህ ደብተራ ወለድ የሆኑ ጻድቃንን እየወለድከ ያለው የታለ? የእግዚአብሔር ቅዱሳን የተመሰከረላቸው በመጽሐፍ ቅዱስ ስማቸው የተጻፈ የተመሰከረላቸው የታለ? የእንድርያስ ዝክር የታለ? የእንድርያስ ታቦት የታለ የታለ የጳውሎስ ታቦት የታለ የጳውሎስ ክብር። ዝም ብለ እዚህ እግራቸው የተቆረጠ እንትና ፈለጠ ዓይናቸው ፈረጠ እያል ሰይጣን እስክታመልክ ድረስ ነመጥቆራ እስኪጫወትበት ድረስ ረቆመ ብለን እናስብ። የአሁነ ተክለ ሃይማኖት እግራቸው ተቆርጣ እኮ ታውቃላችሁ፣ ክንፍ አብቅላ እሳቸው በሄድበት ሁሉ ትሄድ ነበር ይባላል። እንዲሁ ይህን አምናችሁ ልትቀበሉ፣ ይህን አምናችሁ እየተቀበላችሁ፣ ኢየሱስ ይማልዳል፣ ኢየሱስ ያማልዳል፣ ሊቀ ካህናት ነው ሲባል ግን ጸጉራችሁ ቆማል። እንዴት ማን ከማን ትላለህ። ሲሳሳም ሲውልስ ማን ከማን አትልም እንዴ? ለአንድ ሰዓት ሙሉ ከዘር አብሮ ጋር ከንፈር ለከንፈር ተጣብቆ ነፍሱ እስክትወጣ ድረስ ይላል ገለ ዘር አብሮ ለዚህ ነው የተጠነቀክለት። ያማልዳል ሲባል አካክ ዘራ የምትለው ይሄ ጽሑፍ ስታነብስ ምን ይሰማል? ምን ይሰማል? ከዚህ በላይ የሚያናድድ ነገር አለ እንዴ? ለመድኃኒዓለም የቆምክ ከሆንክ እንዴ። እና ብዙ ተናግረን የማንጨርሰው መዓት ነው። ነገር ነገር ነው ያለ አያችሁ።

ዘፍጥረት ምዕራፍ 3 ቁጥር 15 ላይ አሁን በኪዳነ ምሕረት ነው አናቱ የተቀጠቀጠዋል። አረ ለጌታ አረ እንዲሁ ትንሽ እግዚአብሔርና ክብር ምድራችን እንድትፈወስ እ ምድራችን እንድትባረክ እየሰራ ቀን ከሌሊት የሚሰራ ማአት ህዝብ እኮ አለ። ግን ከየት ይምጣ እርግማኑስ? የእግዚአብሔር ክብር ለፍጥሯ እየተሰጠ እግዚአብሔር ሊከብር በሚገባው መጠን እየተከበረ አይደለማ። ዛሬ እንትናየናት ዛሬ እንትናየናት እየተባለ እግዚአብሔርን አስቀና ነው። እግዚአብሔርን አስቀና ነው። ወገኖች አስቀና ነው። ከዚህ በላይ ምን አለ? መስቀል ላይ ሞቶ ራሱን አሳልፎ የሰጠ ክርስቶስ ሆነ እያለ ኪዳነ ምሕረት ክርስቶስ ይለ ብራና መጽሐፍ ዛሬ ላስ ኪዳነ ምሕረት ማርያም ቤዛዊ ኩሉ ዓለም ቤዛ ኩሉ ዓለም ማን መዳኒ ዓለም እሷም ቤዛዊ ተኩሉ ዓለም አቁራሬ መዓት ክርስቶስ አቁራሬ ተመዓት ተባለች። አራት ሴት እንኳን እንኳን ማርያም ማረችሽ፣ ማርያም በሽልሙ ታውጣሽ። ምን ማይባል ነገር አለ እናንተ። እግዚአብሔርን ከዙፋኑ አውርደው ማርያምን በዙፋኑ ተክተዋታል። ርባኤ በሌለም መለኮት ርባኤ በሌለው መለኮት አራተኛ አካል አድርገው ሾሟታ ሾሟት ሁሉ ነገር የሰው ሁሉ ዓይን እሷ ጋር እንዲያርፍ አደረጉት አያችሁ ለዚህ ነው ቅድም ይትባረክ እግዚአብሔር ወይ ተአኮስ ስሙ ቲያኬ ሰናይት ዘፈጠረ ለቤዛ ብዙሐን የቤዛ አንቺን ለብዙዎች ቤዛ እንድትሆኝ የፈጠረ እግዚአብሔር ይመስገን። እረ አላለም፣ ሐዋርያም እረ ሐዋርያት አልሰበኩትም እንዴ! የትኛው ሐዋርያ ነው ይሄን ያላችሁ? የትኛ ሐዋርያ የሰበከው ነው? ይህ ደብተራ የወለደው የደብተራ። ጠቅለል አድርጉ መሄድ ስላለብኝ፣ ጠቅለል አድርገው የሆነ ነገር ይበሉኝና እኔም መሄድ ስላለብኝ ነው። ይቅርታ። እጅግ ደስ የሚል ትምህርት ነው። መሆንም ያለበት ይሄ ነው። እባካችሁ እባካችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ይችላል፣ አጋዥ ገናዥ አያስፈልገው፣ ይችላል። የዓለም ቤዛ ኢየሱስ ክርስቶስ ነው። አከተም። እንዲህ ቀላል ነው። ያወሳሰቡት ለዳቧቸው ለእንጀራቸው ሲሉ ነው። አወሳስበው ምስጢር ነው፣ አትናገር፣ በዚያ አትግባ፣ በዚያ አትውጣ የሚል አወሳስበውት ክርስቶስን፣ የእሱን ቦታ እያሻሙት ነው። ደሳ ለጥቅም ለሆዳቸው ሲሉ ነው የሚያደርጉት እና ያንን ለማለት ነው። አባታችን እጅግ አድርጌ አመሰግናለሁ። እግዚአብሔር ይጠብቅልኝ፣ ቃሌዎት ያሰማልኝ። በእውነት በእውነት እጅግ አድርጌ አመሰግናለሁ የኔ